ልብስ ይዤ መጥቻለሁ። ከአንተ ጋር መኖር እፈልጋለሁ። ለዛ ነው የመጣሁት። ግር ብላችሁ የምታዩ ግንዴ ያማቸሁ አደ ሴጣደሞያልከፀሐይ ይመጣል። እኔ ነው እዚህ በቃ

አፈርኩ ቤተሰብ ማለት ነው። ይሄ ምንም ፕራንክ አይደለም። ይህ የዛሬ ትክክለኛ ነገር አድርጋን የመጣቸው ማለት ነው። እውነት አንቺ ለሮታ ብታስቢ እንደዚህ ነገር እውነት አንችና አርሽ እሺ፣ በስራው እንኳን ብትገናኙ፣ እውነት አንች ለአርሽ ስሜት ባይኖርሽ፣ እውነት ውልቅ ብለሽ ትወጣለሽ ነበር ከሱ ሕይወት ሮታ ውጭልን ከኛ ሕይወት ውጭልን ስትልሽ ጊዜ ትወጣለሽ ነበር። አንች ግን እውነቱን አብርሽ ለአብርሽ ስሜት ስላለሽ ነው። ጭራሽ ሻንጣሽን ጎትተሽ ወደ ቤት ትመጣለሽ። አታፍሪ። እኔ አፈርኩ። ቤተሰብ ጉድ ያስብላል። ኡኡ ያስብላል። የዛሬ ደግሞ እህ ይሄ ባለፈው አንድ ላይ ያደራችሁ አልበቃም? ጭራሽ ሻንጣሽን ይዘሽ እስከ ቤት ድረስ ትመጣለሽ፣ ፕራንክ ነው ብለሽ ትመጣለሽ። አታፍሪም እንዴ? አረ ሴቶችን ሴቶቹን አታሰድቢኝ። አንቺ ሴትዮ ራስ ክብሪ፣ ራስሽ ክብር ይኖርሽ፣ ቤተሰቦችሽን አስከብሪ፣ ማለት ነው። ይሄ ብልግና ነው። ጌታ ያፈርኩ ቤተሰብ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናቸው? ልይ ዳና ናቸው ይሄ እኔ ዳና ነኝ ፈጣሪ ይሄ መስኪን ቢ ያለው የኔ ውድ ቤተሰቦቼ፣ እንግዲህ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ። የኔ ማሮች የኔ ውዶች ብያችኋለሁ። እንግዲህ የዛሬ ጉድ ነው ቤተሰብ ማለት ነው። እኔ እንጃ ምን እንደምል አላውቅም። እውነት ለመናገር ይሄ ፕራንክ ነው ትላላችሁ እንዴ? የምን ፕራንክ ነው? ቤተሰብ ማለት ነው። ሻንጣን ጎትታ አምጥታ በመጨረሻ ፕራንክ ነው ብላ ስትመቻ አታፊሪ። ለነገሩ ባለፈውን ከእሱ ጋር ስላደርሽ እኔ እኮ ብዬ ነበር፣ ቤተሰብ ነገ ደግሞ ከእሱ ጋር ኖራለው ብላ ሻንጣን ጎትታ ትመጣለች ብዬ ነበር እኔ። እያልኩ አልቀራም ማለት ነው። እና አንቺ ምን ጎድነሽ አረ የዛንድሮ ጎድኖ ቤተሰብ ማለት ነው አረ ምን አይነት ቪዲዮ ነው የሚለቀቅልን አንቺ እንኳን ላሮታ ስሜት አታስቢም አታስቢም እውነት አንቺ አርብሽን ባትፈልጊ ኖሮ ድሮ ነበር የምትወጪ ማለት ነው ስለምትፈልጊ ለአርብሽ ስሜት ስላለሽ ነው የሻንጥሽን ይዘሽ እስከ ቤት ድረስ የመጣሽ ማለት ነው እና ነውር ነው እውነቱን ለመናገር አራ ቤተሰብ የላቸውም እንዴ አራ እነዚህ ልጆች የሚቆጠልን ቤተሰብ እናጣለን እናጣለን ግን በታላይ እቺ ሴትዮ ማለት ነው። እቺ ሴትዮ ወራዳ፣ አንቺ ሶስት ወንዶችን መደፈር ምን ቀራሽ እንዴ? እዩ ራሱ አፈር ቤተሰብ ማለት ነው። አራንችስ ጉድኖ ጉድኖ ጉድኖ ጉድኖ ጉድ ነው። ምን ለመናገር ጭራሽ ለፈረንጆ ምን አለች? ቡና ሐፊ ያለችበት ቦታን ያስቆኛል። አስቆኛል በጣም ማለት ነው። እና እንግዲህ ለአቶ አብርሽና እና በማሌ ቁጭ በላ አለች ምንስ ይባላል? ቤተሰብ ማለት ነው። እቺ ልጅ እንዴት ነው? እንጃ አላቅም። በእውነት ቤተሰብ፣ እኔ አፈርኩ፣ ጌታ አፈርኩ ማለት ነው። እና በዚህ ልቅ አይደብርም እውነት የአብርሽ ቻናል እኮ በጣም ወርዷል አሁን ላይ ማለት ነው። እና በመልካም ነገር እንደ ድሮ ቢመጣ ኮ የሱ ኮ እንኳን ቢሰራ ባይሰራ ዝም ብሎ ፕራንክ ሰርቶ ቢመጣ እይታ አለ ኮ። አሁን ላይ በጣም ላይቁ ቀንሰዋል። ለምን ሰርጥ ቪዲዮ የሚሰራው ጥሩ ስላልሆነ ማለት ነው። ሰው ላይክ ያደረገ አይደለም ግን፣ በዚህ ልክ ሰው ይወርዳል በራሱ ጊዜ ራሱን ዝቅ ያደርጋል። አርሽ እኮ በሄርሜላ ምክንያት እየተሰደበ ነው ያለው ማለት ነው። ለምን እሱን ፈልጎ ወዶ ነው ስለሚያደርግ ማለት ነው። ቤተሰብ ማለት ነው እና ነገ ደግሞ እንግዲህ ዛሬ ከሱ ጋር መኖር ፈልጋለሁ ብላ ሻንጣውን ጎትታ መጣለች። ነገ ደግሞ አርግዣለሁ ብለሽ ትመጣለች። እርግጠኛ ነኝ እኔ አፈርኩ። ቤተሰብ ማለት ነው ይህን ቪዲዮ አይታችሁ ሁላችሁም ታፍራላችሁ እያስባሉ እኔ አፈርኩ። ጌታን አረምን ጉድናችሁ፣ ማለቃ የለም እንዴ እናንተ ነገር፣ ማለት እኔ ማኑ እንደኔ የሰለቻችሁ ጌታን፣ እኔ በጣም ነው የሰለችኝ። ግን ምና ምን እናድርግ ቤተሰብ፣ ይሄን ቪዲዮ ካልተሰራ ለኛ ጥቅም የለም፣ ግን ግዴታ መስራት ስላለብን ማለት ነው። በራሳቸው እንኳን ብንመጣ እይታ የለም፣ እውነት ለመናገር ማለት ነው። ማንም ዞር ብሎ ቻናላቸውን ቼክ ስለማያደርግልን ነው። ስለዚህ ይሄ ምንም አስተምሮ ቤተሰብ ማለት ነው እና ይሄ የዞሙት ቪዲዮ ነው። ጌታ ነው ምላቸው እና ለሮታ ስሜት ትንሽ ጥንቃቄ አድርጎ ማለት ነው። ይደብራል። ሻንጣ ሽንጎት ተጨራሽ ወንድ ቤት እንዴት ትመጣለሽ? አንች ሴት ክብር የለሽም። ጭራሽ ምን አለችው? ከቡታየራ ከቡታራ ወደ አዲስ አበባ መጥተናል። በሰላም ገብተናል። በርቺ ጠንክር የምትሉን በጣም አመሰግናችሁ። በሰላም ገብተናል። አረ በስማ እንደዚህ አይነት ሴቶችም ትደግፋላችሁ እንዴ? ትደግፋላችሁ? ምን ሰራችሁ? ምን ሰራችች ልጅ ማለት ምን ሰራች? ሄርሜላ ተብዬዋ፣ ሁለቱም ባለትዳር ነው እያፈታችሁ ያለችሁ እናንተ ምኑን አይታችሁ ነው? ልጅ ትገርሙኛላችሁ። ወንድ ላይ ነው የመጣችሁ። ገባችሁ አይደለ? ቢፈቱ ልጅ ሳይወለድ ተደርባ የመጣ ሴት ናት ገባችሁ አይደል እቺ እውነቴ ነው የምላችሁ እናንተ የምትደግፉ ልክ እንደ ሄረሜላ ዝሙተኛ ናቸው ብዬ ነው የማስበው ጌታ ነው የምላችሁ እሷን በውስጥ ገብታችሁ የምታወሩ ሰዎች ልክ እንደ ሄረሜላ በሰው ባለ ፊት የምትሉ ሰዎች ናቸው እሷ የምትደግፉ ማለት ነው ነውር ነው ጌታ ነው የምላችሁ ስለዚህ ነውር የሚባል ነገር አለ ስለዚህ እንደዚህ አይነታ ሴቶች የምትደግፉ ሰዎች ፈጣሪ ልቡን አይስጣችሁ። እች እቺ ልጅ እኮ ባለትዳር ወንድ ላይ ነው የመጣችሁ። ገባችሁ አደለ? ለነገሩ አርብሽ ነው ፊት ፊቱን የሰጠው ማለት እውነት። ይሄ ልጅ ከመጀመሪያ ወደ እሷ ወደ እሱ ሲመጣ ከመጀመሪያ እኮ ከራሱ ሕይወት ማስወጣት ይችል ነበረ። ወደ ራሱ ማስጠጋት አልነበረበት። አርብሽም ራሱ ስለሚፈልግ ለእሷ ስሜ ስላለ ነው ብዬ ነው ማሱፍ ቤተሰብ ማለት ነው እና አንዳንዴ ሄርሜላ ላይ አልፈርዱ ምክንያቱ እዩ ብለዋል። እኔ ባለቤቱ ስላለ እኔ ምንም ነገር ማናገር አልችልም። አንቴ ተናግራ እያለ ነበር። እዩ ራሱ አፈሩ ጌታ ነው ምላችሁ። ስለዚህ ይህ ነውር ነው ነውር ነው ወይም በቃ ታጋቡ ነው ምሎ። አንዳንዴ ማለት ነው ዛሬ ሻንጠን ጎትታ ከመጣች በቃ ነገ ደግሞ አርግዣ አለው ብላ ትመጣለች። ገና ብዙ ነገር እናያለን። ገና ይሄ ነገር እንደቀጠለ ነው እንጂ ይሄ ነገር የሚቆም አይመስለኝም። የቪዲዮ ማለት ነው እንደቀጠለ ነው። የእነዚህ ልጆች ጉድ ማለቃ የለም ጌታ ነው የምላቸው። ሮጣ እንኳንም ወደ ቤተሰቦቻ ሄደች ነው የምለው። ቤተሰብ እኔ ደስተኛ ነኝ ሮታ ከዚህ ነገር ስለወጣች ማለት ነው እና ሰላማን አግኝታ እራሷን ጠብቃ በሰላም ወልዳ ነው የኛ ማየት የምንፈልገው። ማለት ግን እንደዚህ የተጨመላለቀ ቪዲዮ እንኳን ወጣች የለም ብዬ ተመኘው ቤተሰብ ማለት ነው እና ማን እንደ ቤተሰብ፣ እውነቴ ነው ምላችሁ ስለዚህ አብርሽ በጣም ወርድሃለ ለች። ሴተኛ አዳሪ ምክንያት አንት በጣም እየተሰደበ ነው። ራስክን ዝቅ እያደረግን ያለው ማለት ነው። ባክ ወደ ራስን ተመለሰ። ለትዳር ክብር ይኖርክ። እውነቴ ነው ምልክ። ትዳር ትዳር የሚበልጥ ነገር የለም። እንደዚህ ዝሙት ከመስራት ትዳር ነው የሚበልጠለ። ነገ ትጻጸታለ እውነቴ ነው ምልክ። ስለዚህ ከዚህ ነገር ውጣ፣ ነው ምሎ። አሁንም ማለት ነው እና እኛ በጣም ሰለችን፣ ስለ እናንተ ሁሌ ስናወራ ስናወራ ሰለችን። አንቺ ሴትዮ ከሰው ህይወት ውጪ በጣም ነው የምትደብር። የምን ፕራንክ ነው አንቺ? እንኳን ሶስቱን ጎረምሶቹን አትፈሪም፣ ሸሚባ ነገር የለሽም። ሻንጠሽን ጎትተሽ ፕራንክ ነው ባለፉም። ከሱ ጋር ፕራንክ ነው ብለሽ መጣሽ፣ ከሱ ጋር ተኝተሽ ማለት ነው አዳር ሙሉ አረ፣ ያንቺ ብልግና ማለቃ የለም። አረ ጉድኖ ጉድኖ ኡኡኡ፣ ባሉ ቤተሰብ እኔ በጣም ደንግጫለሁ። ጌታ፣ አረ አንቺስ ማፈራ የለሽም? ጌታ ነው ምልሽ። አረ ወደ ፈጣሪ ተመለሽ። አረ ለራስሽ ገበሬ ኖርሽ። በእናትሽ፣ ሴትናሸ ዝቅ አታድርጊ። በአንቺ ምክንያት ስንት ሴቶች ይሰደባሉ። ምን አይነት ባለጌናት። ጌታ ሆይ ትግስቱን ስጠንፍቻ ፈጣሪ